ጤና ይስጥልኝ። የተከበራችሁና የተወዳችሁ የኢትዮንስ ቤተሰቦች የዕለቱ ዜና ውጃችሁ ነው ጀምሯል። አዳዲስና ወቅታዊ መረጃዎች ማስደመጥ ጀምረናል። በቅድሚያ አማርኛ ዜናዎችን እነግራችኋለሁ። ከኢትዮንስ ጋር ሰብስክራይብ በማድረግ ቤተሰብ ትሉ ጋብዛለሁ። የብልጽግና አገዛዝ በአማራ ክልል በርካታ ከተሞች ወጣቶችን በግዳጅ ለወታደራዊ ስልጠና እያፈሰ እንደሚገኝ ኢትዮ ኒውስ ከምንጮች አረጋግጣለች። በክልሉ ዛሬም በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ ሲቀጥል፣ አገዛዙ በበኩል በምስራቅ አማራ በኩል ከአፋር አቅጣጫ ሜካናይዝድ ጦር እያስገባ መሆኑ ታውቋል። በዚህ ላይ ዝርዝር ዜና አዘጋጅተናል። የሱዳን ወታደራዊ መሪ የሆኑት ጀነራል አልቡርሃን በጦርነት የተጎዱ ቤተሰቦችን የሚረዳ ፈንድ አቋቁመዋል። አልቡርሃን የፈጥኖ ራሽ መሪና አባላቱ ላይ ተገቢውን ቅጣት ያገኛሉ ሲሉም ዝተዋል። በዝርዝር ና ያለን የአሜሪካው ፕሬዚዳንት ትራምፕ በቫቲካን ከዜሌንስኪ ጋር ከተወያዩ በኋላ ፑቲን የአሜሪካው ፕሬዚዳንት ትራምፕ በቫቲካን ከዜሌንስኪ ጋር ከተወያዩ በኋላ ፑቲን ላይ ለሰላም ያላቸው ፍላጎት ላይ ጥርጣሬ አለኝ አሉ። ዶናልድ ትራምፕ የዩክሬን አቻቸው ቭላድሚር ዘለንስኪን በፖፕ ፍራንሲስ ቀብር ላይ አግኝቶ ካነጋገሩ በኋላ የሩሲያ ፕሬዚዳንት ቭላድሚር ፑቲን በተመለከተ የተሰጡት አስተያየት እያነጋገረ ነው። በዝርዝር እናያለን። በኢራን ግዙፍ የንግድ መወደብ ላይ በደረሰ ከፍተኛ ፍንዳታ የሞት ዜጎች ቁጥር ከ30 በልጧል። በአሁኑ ሰዓት ጉዳቱ በኢራን ከፍተኛ ነው የተባለ ሲሆን ከ1 ሺ በላይ የሚሆኑት ደግሞ ቆስለዋል ተብሏል። ለምን የሚለውን ጨምረን እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለው። አብራችሁ ይቆዩ። የብልጽግና አገዛዝ በአማራ ክልል በርካታ ከተሞች ወጣቶችን በግዳጅ ለወታደራዊ ስልጠና እያፈሰ እንደሚገኝ ኢትዮኒስ ከምንጮች አረጋግጣለች በክልሉ ዛሬም በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ ሲቀጥል አገዛዝ በበኩሉ በምስራቅ አማራ በኩል ከአፋር አቅጣጫ ሜካናይዝድ ጦር እያስገባ መሆኑ ታውቋል። ከሚያዚያ ወር ጀምሮ ለቀጣይ ዙር ወታደራዊ ስልጠና ምልመላ ሰልጣኞችን ለማሰባሰብ እየሞከረ የቆየው የብልጽግና አገዛዝ ባለፉት ሶስት ቀናት ጀምሮ መጠነ ሰፊ የግዳጅ ወታደራዊ ስልጠና አፈሳ እያደረገ ይገኛል ሲሉ የኢትዮ ኒውስ የመረጃ ምንጮች አረጋግጠዋል። አገዛዙ በመደበኛ ማስታወቂያም ሆነ ህዝብ በተሰበሰባቸው አካባቢዎች በድምጽ ማጉያ ወጣቶችን ለወታደራዊ ስልጠና እንዲመዘገቡ እየቀሰቀሰ፣ ፈቃደኛ ሰልጣኝ ለማግኘት ተሞክሮ ውጤት ባለመገኘቱ ነው በትእዛዝ ወደ አፈሳ የተገባው ምንጮቻችን ጨምረው ነግረውናል። በተለይም ብልጽግና የተሻለ ቁጥጥር በሚያደርግባቸው ከተሞች የጸጥታ አባላት በቡድን አደራጅቶ ተኮታጥሎ ወጣቶችን ለወታደራዊ ስልጠናና በግዳጅ እንዲያመጡ እያደረገ ይገኛል ተብሏል። ለዚህ አፈሳ ስምር የተሰጣቸው የአገዛዙ ጸጥታ አካላት በየቀበሌው ምን ያሉ ወጣቶች ይዘው ማስረከብ እንዳለባቸው ተነግሯቸዋል የሚሉት የኢትዮ ኒውስ የመረጃ ምንጫዎች በተለይም አፈሳው ወጣቶችን ለቀን ስራ ፍለጋ በሚሰበሰቡበት ፑልቤቶች ቤቶች መናሪያና መሰል አካባቢዎች የተጠናከረ ነው ብለዋል። በአፈሳ ያዙ ወጣቶች ወደ ወታደራዊ ማሰልጠኛ ከመውሰዳቸው በፊት ማቆያ ማዕከላት በሚል ወደ ተዘጋጁ ስፍራዎች እየተጓዙ መሆኑ የታወቀው በዚህም በዋናነት በየዞኑ ከተሞች በሚገኙ መስተዳድር ጽሕፈት ቤቶች መጋዘኖችና አዳራሾች በርካታ ወጣቶች ታፍሰው ታፍነው ይገኛሉ ሲሉ ነው የኢትዮ ኒውስ የመረጃ ምንጮች ያረጋገጡትም። ወታደራዊ አፈሳው በኦሮሚያና ሌሎች ክልሎችም በተመሳሳይ እየተፈጸመ እንደሚገኝ የሚወጡ መረጃዎች ያመለክታሉ። በሌላ በኩል አገዛዙ ተጨማሪ የሜካናይዝድ ጦር አፋር ክልል ከሚገኘው ካምፕ ወደ አማራ ክልል እያስገባል ሀባ እንደሚገኝ የኢትዮኒስ የመረጃ ምንጮች ተናግረዋል። አንድ የአይንማኝ የኮምቦልቻ ከተማ ነዋሪ ትላንት ምሽት በርካታ የሜካናይዝድ ጦርና ወታደሮች ከአፋር አቅጣጫ በኮምቦልቻ በኩል ወደ ደሴ ሲያልፉ ተመልክቻለሁም። በወቅቱም ለአጭር ጊዜ መብራት በከተማው ጠፍቶ ነበረ። የጦር መነሻ አፋር ክልል ከሚገኙ ካምፖች እንደሆነ ሰምቻለሁ ሲሉም ለኢትዮኒስ ተናግረዋል። በተመሳሳይ በሀራ ወልዲያ በኩልም ተጨማሪ ያገዛዙ ሰሜን ምስራቅ እዝ ወታደሮች ከአፋር በኩል መግባታቸው ምንጮቻችን አመልክተዋል። በተያያዘም ከደሴ ከተማ ወደ ማስልና ወሬሉ አቅጣጫ አገዛዙ ጦር እያንቀሳቀሰ ይገኛል ሲሉ ነዋሪዎች ጨምሮ ተናግረዋል። አገዛዙ ሌላ ዙር ወታደራዊ ስልጠና ወጣቶችን በግዳጅ በሚያፍስበትና ተጨማሪ ሜካናይዝድ ጦር ወደ አማራ ክልል በሚያስገባበት በዚህ ወቅት የተለያዩ ጊዜያት በመከላከያ ሰልጥነው ግዳጅ የተሰማሩ የሚኒሻና አድማ ብተና ፖሊስ አባላት ደግሞ በገፍ ወደ ፋኖ እየተቀላቀሉ ይገኛሉ። ባለፉት ሁለት ቀናት ብቻ ከምስራቅ ጎጃም ዞን አነደድ፣ አምበር፣ ባሶ ሊበን፣ ጎንቻ፣ ደባይ ጥላት ግን፣ ሸበል ብረንታ፣ ማቻከል እንዲሁም በምዕራብና አዊ ዞኖች የተለያዩ አካባቢዎች በመቶዎች የሚቆጠሩ የሚሊሻና ፖሊስ አባላት ከነትጥቃቸው ወደ ፋኖ መቀላቀላቸውን ኢትዮ ኒውስ ያሰባሰበቻቸው መረጃዎች አረጋግጠዋል። በተጨማሪም በጎንደር ቀጠና አርማጭሆ፣ መተማ፣ ወገራ፣ እብናት፣ ጎንደር ዙሪያ ወረዳ አካባቢዎች እንዲሁም በጎሎና ሸዋ የተለያዩ አካባቢዎችም በርካታ ያገዛዙ ጦር አባላት ትጥቃቸውን በመያዝ የፋኖ ኃይሎችን መቀላቀላቸውን የታወቀው በዚህም በአዲስ መልክ በገፍ ካገዛዙ ጦር ነፋ በሚጠፋ አባላት ምክንያት ያገዛዙ ጦር ባለመተማመን እርስ በርስ እስከ መዋጋት የደረሰባቸው መኖራቸውንም ኢትዮ ኒውስ አረጋግጣለችም። በሌላ በኩል በክልሉ ዛሬም በአገዛዙ ጦርና በፋኖዎች መካከል በሚደረገው ውጊያ መቀጠሉ ታውቋል። በምዕራብ ጎንደር ቋራ ወረዳ ቱመት ከተማና ዙሪያው ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የፋኖ የመረጃ ምንጮች ነግረውናል። በትላንትናው ዕለት በተደረገው በዚህ ውጊያ የአገዛዙ የቡድን መሳሪያዎች መውደማቸውና በርካታ ወታደሮች ላይም የሞትና የአካል ጉዳት መረሱ ነው ለማወቅ የተቻለው። አገዛዙ በቀጠናው ተከታታይ የድሮን ቅኝት እያደረገ ይገኛል። ምን የተባለው በጎንደር ከተማ ዙሪያ ማክሰኝት ወጣ ብሎ ጭሮ የተባለ አካባቢ የፋኑ ኃይሎች ትላንት ምሽት በፈጸሙት የደፍታ ጥቃት ደግሞ በተሽከርካሪ ይጓዙ የነበሩ ወታደሮች ሲገደሉ፣ ትጥቃቸው በፋኑ ተወስዷል ሲሉ የአካባቢ መረጃ ምንጮች ነግረውናል። በተመሳሳይ በምዕራብ ወሎ መሀል ሳይንት ወረዳ ዴንሳ ከተማ የፋኑ ኃይሎች ወደ ከተማ ከተማ በመግባት ለሆስፒታል ግንባታ በሚል በጅምር ላይ በሚገኝ ግቢ ውስጥ ካምፕ አድርጎ በተቀመጠ የአገዛዝ ጦር ላይ ውጊያ ከፍተው ከፍተኛ ወታደራዊ ጉዳት ማድረሳቸውን የፋኑ የመረጃ ምንጮች ተናግረዋል። በፋኖ በኩልም አንድ አባላቸው መገደሉ የተናገሩት ምንጮች በካምፕ ውስጥ የነበረው የአገዛዝ ጦር ከፍተኛ ጉዳት ያስተናገደ ነው ብለዋል። አገዛዙ ኃይል ቀንሶ ፋኖ አለበት ወደ ተባለበት የከተማ ዙሪያ ሲወጣ የፋኖ ኃይሎች በኩላቸው ወደ ከተማዋ ገብተው መሃል ከተማ በሚገኝ የአገዛዝ ጦር ላይ ጥቃት ፈጽመዋል ሲሉ የመረጃ ምንጮቻችን ጨምረው ነግረውናል። በደንሳ ከተማ የድሮን ጥቃት መፈጸሙን የሚገልጹት የመረጃ ምንጮች ሆኖም በጥቃቱ ስለደርሰው ጉዳት ለጊዜው በግልጽ ማወቅ አልተቻለም ብለዋል። በክልሉ ሰሜን ወሎ ዞን ጋሸና ከተማ በሚገኘው የሚኒሻና አድማ ብተና ፖሊስ ካምፕ ሌሊቱን ጥቃት እንደተፈጸመ ሲታወቅ፣ በምስራቅ ጎጃም ዞን ሰዴ ወረዳ ደግሞ ከማለዳ ጀምሮ ውጊያ እየተደረገ እንደሚገኝ ለማወቅ ተችሏል። የሱዳን ወታደራዊ መሪ የሆኑት ጀነራል አልቡራን በጦርነት የተጎዱ ቤተሰቦችን የሚረዳ ፈንድ አቋቋሙ። አልቡራን የፍጥሮ ራሽ ኃይሉ ላይ በግልጽ ዛቻም አቅርበዋል። በሱዳን ለሶስት ዓመት በቀጠለው ጦርነት የበላይነቱን እያረጋገጠ የመጣው የሱዳን ጦር አዛዥ አልቡራን የተጎዱ ዜጎችን ታሳቢ ያደረገ ፕሮግራም አለኝ ብለዋል። ይህ ፈንድ ዛሬ ይፋ በሆነበት ወቅት ባደረጉት ንግግር ለሱዳን ብሔራዊ ክብር ሲሉም ህይወታቸውን ላጡ ጀግኖች ሀዘናቸውን ገልጸው ቤተሰቦቻቸውን በመርዳት የሚያስፈልጋል ሲሉ አሳስበዋል። ፈንዱ በተጨማሪ በጦርነት ንብረታቸው ለወደመባቸው ለተፈናቀሉና፣ በስደት ለሚገኙ የሚውል እርዳታ እንደሚያሰባስብና እንደሚሰጥ ማስታውቋል። አልቡራን ንግግራቸውን ሲቀጥሉ የሱዳን ጦር ኃይል አሸባሪዎችን መደምሰሱን ይቀጥላል። ይህንን ዘመቻም የምናቆመው አሸባሪዎች ከሱዳን ውስጥ አንድ ኢንች እንኳን የያዙት ቦታ አለመኖሩን ስናረጋግጥ ነው ብለዋል። ጨምረውም የፈጥኖ ራሽ ኃይሉ አባላትና ደጋፊዎች ተገቢውን ቅጣት ያገኛሉ፣ ለዚህም ደግሞ እርግጠኞችን ማለታቸውን ሱዳናባ ጋዜጣ ዘግቧል። የብልጽግናው አገዛዝ ከአረብ ኢሚሬትስ ጋር በመሆን በሱዳን ፈጥኖ ራሽ ኃይሉን በመደገፍ ውጊያውን ሲያፋፍም ቆይቶም ባለፉት ጊዜያት ለሱዳናውያን 15 ሚሊዮን ዶላር እርዳታ ሰጠው ቢልም የአገሪቱ መንግስት ግን ይህን አልቀበልም ማለቱ ይታወቃል። የብልጽግናው አገዛዝና የተባባሪ ኃይሎቹ በሱዳን የተከፈተውን ጦርነት ምክንያቱ ማድረግ ኤምሬትን በመጠቀም በዋናነት ሀሳባቸውን ሳይሆን ሂሳባቸውን ሲያወራርዱ በሱዳን ዜጎች ላይ የሚበላና የሚላስ እስኪጠፋ ህይወታቸው እስኪመሰቃቀል አድርጓል። በሱዳን ከአስር ሚሊዮን በላይ ዜጎች መፈናቀላቸውና የሞቱትን በርካቶች መሆናቸው አለምን ያሳሰበ አሁንም ሰላሳ ሚሊዮን የሚደርሱ ዜጎች ደግሞ የረሃብ አፋፍ ላይ መሆናቸው ሲያነጋግር ቆይተዋል። በቅርብ ጊዜያት አልቡራን ጦራቸው በበላይነት ሲንቀሳቀስ በሱዳን ያሉ ዜጎችም አጠቃላይ ተስፋ እየሰጣቸው ይገኛል መባሉን ከዚህ በፊት መዘግባችን ይታወሳል። ትራምፕ በቫቲካን ከዘለንስኪ ጋር ከተወያዩ በኋላ ፑቲን ለሰላም ያላቸው ፍላጎት ጥርጣሬ እንዳላቸው ገለጹ። ዶናልድ ትራምፕ የዩክሬን አቻቸው ቮሎድሚር ዘለንስኪ በፖፕ ፍራንሲስ ቀብር ላይ አግኝተው ካነጋገሩ በኋላ የሩሲያው ቭላድሚር ፑቲን ጦርነት ለማቆም ያላቸው ፍላጎት ጥርጣሬ እንደገባቸው ገልጸዋል። ትራምፕ ሮም ለቀው ከሄዱ በኋላ በማህበራዊ ሚዲያ ገጻቸው ላይ ፑቲን ሰላማዊ ዜጎች በሚኖሩባቸው አካባቢዎች ሚሳይል የሚተኩስበት አንዳች ምክንያት የለም ያሉ ሲሆን እያታለልኝ ሳይሆን አይቀርም በሚል ጽፈዋል። የሮማው ሊቀ ጳጳስ ቀብር ከመፈጸሙ በፊት የተገናኙት ዶናልድ ትራምፕ እና ዜለንስኪ በቅዱስ ጴጥሮስ ቤተ ክርስቲያን ውስጥ ጥልቅ ውይይት ሲያደርጉ ተስተውሏል። ዋይት ሀውስ ሁለቱ መሪዎች ያደረጉትን የ15 ደቂቃ ውይይት በጣም ውጤታማ ሲል ገልጾታል። የዩክሬን ፕሬዚዳንት በበኩላቸው ታሪካዊ የሚባል አቅም ያለው ሲሉ ውይይታቸውን አንቆለጳብሷል። ሁለቱ መሪዎች በዋይት ሀውስ የነበራቸው ውይይት ባለመግባባት ከተቋጭ በኋላ ለመጀመሪያ ጊዜ ነው ፊት ለፊት ድጋሚ የተገናኙትም። በትሩዝ የማህበራዊ ሚዲያ ገጻቸው ላይ ሩሲያ በዩክሬን ከተሞች ላይ ስለፈጸመችው ጥቃት የጻፉት ዶናልድ ትራምፕ ምናልባት ጦርነቱን ማቆም አይፈልግ ይሆናል ብዬ እንዳስብ አድርጎኛል። እያታለለኝ ሳይሆን አይቀርም። ስለዚህ በተለየ ሁኔታ መስተናገድ አለበት፣ በባንክ ወይም ደግሞ ሁለተኛ ደረጃ ማዕቀብ። በጣም ብዙ ሰው እየሞተ ነው ሲሉ ጽፏል። አርብ ዕለት የአሜሪካው ሎክ ስቲቭ ዊትኮፍ ከሩሲያው ፕሬዚዳንት ጋር መዋየታቸውን ተከትሎ ትራምፕ ሩሲያ እና ዩክሬን እምነት ላይ ለመድረስ በጣም ተቃርቧል ብለዋል። ቅዳሜ ዕለት ክሪምሊ በበኩሉ ፑቲን ለአሜሪካ ሉክ ዊትኮፍ ሩሲያ ከዩክሬን ጋር ያለምንም ቅድመ ሁኔታ ቀጥተኛ ውይይት ለመጀመር ዝግጁ መሆኗን ማረጋገጣቸውን ገልጾ ነበር። ታዲያ ትራምፕና ዘለንስኪ በዋይት ሐውስ ተገናኝተው ፍሬ አልባ ውይይት ካረጉ ለመጀመሪያ ጊዜ በኋላም ነው በሮም ፊት ለፊት ተገናኙት ይህም ከጳጳሱ ቀብር እኩል ትኩረትን ስቧል። በወቅቱ የአሜሪካው ፕሬዚዳንት ለዩክሬን አቻቸው ሩሲያ ለማሸነፍ ምንም የቀረህ አማራጭ የለም ብለዋቸው ነበረ። በዚህ ሳምንት ያንኑ ተመሳሳይ መልእክት የደገሙት ፕሬዚዳንት ትራምፕ የዩክሬን መሪ የቀረው አማራጭ የለም ብለዋል። ከዚህ ቀደም ዶናልድ ትራምፕ በተደጋጋሚ ዩክሬን ጦርነቱ በመጀመርና ለሰላም ስምነቱ እንቅፋት አድርገው ሲከሷት ተስተውለዋል። ቅዳሜ ዕለት የሁለቱ ሀገራት መሪዎች በሮም ያደረጉት ውይይት በተመለከተ ዋይት ሐውስ አውንታዊ ድምጸት የያዘ መልእክት ሲያስተላልፍ፣ ዘለንስኪ በኩላቸው በጋራ ውጤት ማምጣት ከቻለን ታሪካዊ ሊባል የሚችል በጣም ትዕምርታዊ የሆነ ውይይት ነው ብለውታ ሁለቱ መሪዎች ፊት ለፊት ተቀምጠው በጥልቀት ሲወያዩ የሚያሳይ ምስልም ይፋውኗል። የዩክሬን ውጭ ጉዳይ ሚኒስትር አድሪ ሲባ በኤክስ ገጻቸው ላይም ምስሉን ያጋሩ ሲሆን ይህንን ታሪካዊ ውይት ለመግለጽ ምንም አይነት ቃላት አያስፈልግም፣ ሁለቱ መሪዎች በቅዱስ ጴጥሮስ ቤተክርስቲያን ለሰላም እየሰሩ ነው ብለዋል። ትራምፕ ከዩክሬናቻቸው ጋር በሮም ፊት ለፊት ከተወያዩ በኋላ ያንጸባረቁት አቋም ከዚህ በፊት ዘለንስኪ በጠንካራ ቃላት ሲሸነቁጡት ስለ ፑቲንና ደግሞም አውንታዊ አስተያየት ሲሰጡ ከነበረበት በተቃራኒ የቆመ ነው። ዘለንስኪ በቴሌግራም ገጻቸው ላይ ጥሩ ውይት ነበር አንድ ለአንድ የተደረገው ጥሩ ውይይት ነበረም፣ ብዙ ነገር ተነጋግረናል። የተነጋገርናቸው ነገሮች ሙሉ ውጤታማ ይሆናሉ ብለን ተስፋ እናደርጋለን ብለዋል። አክሎም ውይይታቸው ላይ ያተኮረም የህዝባቸው ህይወት መታደግ ምንም ቅድመ ሁኔታ የሌለበት ሙሉ ተኩስ አቁምና በተደጋጋሚ የሚከሰት ጦርነትን የሚከላከል አስተማማኝና ዘላቂ ሰላም ላይ እንደነበረ ገልጸዋል። ዘለንስኪ አክለውም በጋራ እድሎችን ማስመዝገብ ከቻልን ታሪካዊ ሊባል የሚችል ትዕምርታዊ ውይይት ነበር ያካሄድ ነው ፕሬዚዳንት ዶናልድ ትራምፕን አመሰግናለሁ ሲሉ ጽፏል። ሁለቱ መሪዎች ከተወያዩ በኋላ ከቅዱስ ጴጥሮስ ብሔራዊ ውጭ ከሌሎች የዓለም መሪዎች ጋርም ተገናኝተዋል። ትራምፕ ሞስኮ እና ኬቭን የተኩስ አቁም ላይ እንዲደርሱ የሰላም ስምነት እንዲያደርጉ ጫና ሲያደርጉ ከርመዋል። ዶናልድ ትራምፕ ከዚህ በፊት የሁለቱ ሀገራት መሪዎች በቅርቡ የሰላም ስምነት ላይ የማይደርሱ ከሆነም አስተዳደራቸው ራሱን ከጉዳዩ ላይ እንደሚያርቅም አስጠንቀው ነበረ። በኢራን ግዙፍ የንግድ ወደብ ላይ በደረሰ ከፍተኛ ፍንዳታ የሞት ዜጎች ቁጥር ከ30 ሲበልጥ በጉዳቱ የተጠቁት ደግሞ 800 እርሰዋል ተብሏል። በኢራን ግዙፍ የንግድ መርከብ ላይ በደረሰ ከፍተኛ ፍንዳታ ቢያንስ ከ30 በላይ ሰዎች ሲሞቱ 800 ዜጎች መቁሰላቸውን የአገሪቱ ባለስልጣናት ናቸው የገለጹት። ፍንዳታው የደረሰው ቅዳሜ ጠዋት በባንደር አባስ ከተማ አቅራቢያ በሚገኘው ሻሂድ ራጃኢ በተባለ የአገሪቱ ግዙፍ የንግድ ወደብ ላይ ነው። በአካባቢ የሚገኙ ህንፃዎች መስኮት እና ጣሪያዎችን የገነጠለ እንዲሁም መኪናዎች ያወደመ ፍንዳታ ነበር ተብሏል። ነዋሪዎች ፍንዳታው 50 ኪሎ ሜትር ድረስ ይሰማ ነበር ሲሉም ተናግሯል። ቢቢሲ የተመለከተውና ያረጋገጠው ተንቀሳቃሽ ምስል እንደሚያሳየው ከሆነም ከፍተኛ ፍንዳታ ከመረሱ በፊት የእሳት ቃጠሎ ተከስቶ ነበር ሲል ዘግቧል። በምስሉ ላይ ሰዎች ከአደጋው ራሳቸውን ለማትረፍ ሲሮጡ፣ እንዲሁም በፍንዳታ የተጎዱ መሬት ላይ ወድቀው አይቻሉ ነው ያለው ቢቢሲ። አንድ ከአደጋው የተረፈ ግለሰብ ለአገሪቱ ቱ ብሔራዊ ቴሌቪዥን ጣቢያ መጋዘኑ ሙሉ በሙሉ በጭስ አቧራና አመድ ተሞላ፣ ራሴን ያገኘው ጠረጴዛ ስር ነው። ጠረጴዛ ስር እኔ ልግባ ወይም ፍንዳታው የወርውረኝ የማስታውሰው ነገር የለም ሲል ምስክርነቱ ሰጥቷል። ከአየር ላይ የተቀረጹ ምስሎች ቢያንስ ሶስት የተለያዩ ቦታዎች ቃጠሎ መስፋፋቱን የሚያሳዩ ሲሆን የኢራን ሀገር ውስጥ ጉዳይ ሚኒስትርም እሳቱ ከኮንቲነር ወደ ኮንቲነር እየተስፋፋ መሆኑን አረጋግጧል። እሁድ ዕለት በአካባቢ የሚገኙ ትምህርት ቤቶችና ቢሮዎችም ተዘግተው ሚሊዮን እንዲቆይ ተወስኗል። የተባለው አንድ የግል የባህር ኃይል ኩባንያ በእሳት ጉዳት የደረሰባቸው ኮንቴነሮች ለባሊስቲክ ሚሳይል ማምረቻ ጥቅም ላይ የሚውል ነዳጅ ሳይዙ አይቀሩም ብሏል። አብሬም የተሰኘ የደህንነት ተቋም የእሳት አደጋው ለኢራን ባለስቲክ ሚሳይል ጥቅም ላይ የሚውል ነዳጅ ያለ ተገቢ ጥንቃቄ በመያዙ የተከሰተ ነው ሲል ተናግሯል። አምብሬ የተሰኘ የደህንነት ተቋም የእሳት አደጋው ለኢራን ባለስቲክ ሚሳይል ጥቅም ላይ የሚውል ነዳጅ ያለ ተገቢ ጥንቃቄ በመያዙ የተከሰተ መሆኑን ተናግሯል። አምብሬም የኢራን ባንዲራን የምታውለው መርከብ ሶዲየም ፐርክሎሬት የተሰኘ የሮኬት ነዳጅ በመጋቢት ወር 25 አራቀፋ ነበር ብሏል። ከዚህ ቀደም ብሎ ፋይናንሻል ታይምስ ሁለት የጭነት መርከቦች ከቻይና ወደ ኢራን ነዳጅ ማጓጓዛቸውን ዘግቦ ነበር። የአገሪቱ ብሔራዊ መገናኛ ብዙሃን የአይን ማኞች ጠቅሶ ፍንዳታው የደረሰው እሳት ከተቀሰቀሰና ተቀጣጣይ ነገሮች ወደ ያዘና ያልታሸገ ኮንቴነር ከተዛመተ በኋላ መሆኑ ዘግቧል። የሀገሪቱ ጉምሩክ መስሪያ ቤት ኃላፊዎች በሀገሪቱ ብሔራዊ የቴሌቪዥን ጣቢያ ላይ በሰጡት መግለጫ ፍንዳታው የተከሰተው ምናልባትም የአደገኛ ኬሚካሎች ማከማቻ ላይ እሳት ከተቀሰቀሰ በኋላ ሊሆን ይችላል ብለዋል። አምብሬም በየአገሪቱን ብሔራዊ አደጋ መከላከያ መስሪያ ቤት ባለስልጣናት ጠቅሶ እንደተናገረው በሻሂድ ራጃይ ወደብ ኬሚካሎች ደህንነታቸው በተጠበቀ መልኩ እንዲቀመጡ ማስጠንቂያ ተሰጥቶ ነበረ። ሻሂድ ራጃይ ወደብ ኢራን ካሏት ዘመናዊና ትልቅ የንግድ ወደቦች መካከል አንዱ ነው። ወደቡ ዋነኛ የነዳጅ ጭነት ማመላለሻ በሆነችው ሆርሙዝ ባህር ዳርቻ ላይ ከባንደር አባስ በስተምዕራብ 20 ኪሎ ሜትር ላይ የኢራን ባህር ኃይል ዋና መቀመጫ አካባቢ ይገኛል ተብሏል። ቢቢሲ የኢራን ብሔራዊ ነዳጅ ማምረቻ ኩባንያ ፍንዳታ ከሀገሪቱ ነዳጅ ማጣሪያ የነዳጅ ማከማቻና ማስተላለፊያ ጋር ምንም አይነት ግንኙነት እንደሌለው መናገሩን የሀገር ውስጥ መገናኛ ብዟን ዘግቧል። የኢራን ፕሬዚዳንት ማሶድ ፔስኬስያን በአደጋው የተሰማቸው ጥልቅ ሐዘን እንደሆነ ገልጸዋል። ሀገሪቱ በፍንዳታው ዙሪያ ይህ ምርምራ እንደምታደርግ የተናገሩት ፕሬዚዳንቱ ይህን እንደሚመሩ የአገር ውስጥ ጉዳይ ሚኒስትሩን ወደ ስፍራው ልከዋል። ቅዳሜ ዕለት የደረሰው ፍንዳታ አገሪቱ ከአሜሪካ ጋር የኒውክሌር ፕሮግራሟን በሚመለከት ከምታደርገው ውይይት ጋር የተ የተያዘ ተብሏል። አሜሪካ ኢራን የኒኩሌር መሳሪያዎች እንዳትታጠቅ ለማድረግ ያለመ ድርድር ማድረግ ልሞ ጀምራለች። በኦማን አደራዳሪዎች እኩል እየተካሄደ ያለው ድርድር ሁለቱ ሀገራት በመልካም ሁኔታ እየሄደ መሆኑን ቢናገሩም የኢራን ከፍተኛ ለወቅ ተወካይ ልዩነቶች ለማጥበብ መሰራት ያለባቸው ነገሮች ኑራቸውን ጠቁመዋል፣ ይላል ቢቢሲ። ድርድሩ በሚቀጥለው ሳምንት ይቀጥላል የተባለ ሲሆን ኢራን የተጣለባትን ማዕቀብ የሚላላላት ከሆነም የኒኩሌር ፕሮግራሟን ለማጠፍ ዝግጁ መሆኗን ዩራኒየም የማበልጸጓንግ እንደምትቀጥል ተናግራለች። ኢራን የኒኩሌር ፕሮግራሟ ለሰላማዊ ዜጉ ጥቅም ላይ መሆኑን ትናገራለች። ከአውሮፓውያን 2018 ወዲህ በአሜሪካና በራን በኢራን መካከል ከፍተኛ ኢራን የኒውክሊየር ፕሮግራማ ለሰላማዊ ጥቅም መሆኑን ትናገራለች። ከአውሮፓውያን 2018 ወዲህ በአሜሪካ እና በኢራን መካከል በከፍተኛ ልኡካን የተመራዊ ሲደረግ ይህ የመጀመሪያው ሆኗል። የተወዳችን ተከበራቸው የቲም ስ ቤተሰቦች የለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለው